ስለ ኢሬቻ በዓል ብዙ ነገር እናያለን። ብዙ ግርግር እንሰማለን እናያለን። ከወሎ መካነ ሰላም አሳዛኝ ዜና እየተሰማ ይገኛል። ፋኖ የተሰኘ የታጠቀ ኃይል ኑር መስጂድ በመግባት ጥቃት አድርሷል። ይህ አኪዳ ያለው ተውሒድ ያለው ሰው የሚተገብር ጉዳይ አይደለም፣ ሽርክ ነው እና ሊላሂ ወኢና ኢለይሂ ራጅኦን። በመካነ ሰላም ከተማ የኑር መስጂድ ኢማምን ጨምሮ አራት ሙስሊሞች መገደላቸው ተገለጸ። ኡስታዝ ምን አጋጥሞ ነው? ምክንያቱም በጣም ብዙዎች በጣም ተጨነቁና እኛም ጋር እየደወሉ እየጻፉ ነው። አንተም ጋር እንግዲህ ሆስፒታል አካባቢ ግርግሩን አይተዋል ብዬ አስባለሁ ከወሎ መካነ ሰላም አሳዛኝ ዜና እየተሰማ ይገኛል። ፋኖ የተሰኘ የታጠቀ ኃይል ኑር መስጂድ በመግባት ጥቃት አድርሷል። በዚህ ጥቃትም የመስጂዱ ኢማም ኻዲሞችና የመጅሊስ አመራሮች ህይወት እንዳለፈ እና ሌሎችም የተጎዱ አካላት እንዳሉ የተሰማ ይገኛል ይህ መረጃ ለህግ አካላት እንዲደርስ ኮፒ ሊንክና ሼር አድርጎ ሌሎች መረጃዎች እንደደረሱኝ ማድረሳችሁ ይሆናል። ለሞቱት አላህ ይዘንላቸው። ለምን በዚህ ደረጃ የፖለቲካን ቁማር መስጅድ ውስጥ ሙስሊሞች ላይ? ኢና ሊላሂ ወኢና ኢለይሂ ራጅዑን። አሁን በደረሰን ሰበር መረጃ መሰረት ግድያው የተጀመረው ከመስጅዱ አሰጋጅ ኢማም ነው። ሌሎችም እንዲሁ አራት አካባቢ የሚደርሱ ንጹሃኖች ከመስጅዱ ኻዲሞች ጀምሮ ማለት ነው እንደተገደሉ እየተሰማ ይገኛል። እስካሁን ይህንን ድርጊት የፈጸመው ማን እንደሆነ የወጣ ነገር የለም። ግን ማንም ይሁን ማን እንዴት መስጂድ ውስጥ፣ ቤተ እምነት ውስጥ ሙስሊሞችን ያነጣጠረ ኢላማ ያደረገ የፖለቲካ ቁማር እንዴት ይሰራል? በምን ሂሳብ? እጅግ በጣም ከሚባለው በላይ ዘግናኝ ድርጊት የተፈጸመው ይህን ድርጊት ለመቃወምና ለማውገዝ ሙስሊም ሆን አይጠበቅባችሁም። ማንኛውም ሰብዓዊነት የሚሰማው ሁሉ ሊያወግዘውና ሊቃወመው የሚገባ ጉዳይ ነው። ጥቃቱ የተፈጸመባቸው እንግዲህ ኢሻ ሶላትን ለመስገድ ወደ መስጂድ ባቀኑ ሰዎች ላይ ነው። ሱብሃናላህ ወላሂ፣ በጣም ነው የሚዘገን ነው። እስካሁን አራት ወይም አምስት የሚደርሱ ሰዎች እንደሞቱ ከአካባቢው መረጃ ደርሶናል። እንዲሁ ሌሎችም የተጎዱ ብዙ ቁስለኞችም እንዳሉ ተሰምቷል። እጅግ በጣም ነው የሚዘገን ነው። አላሁ ተባረከ ወተዓላ በረሕመቱ ዕድሉን ቅርቢ ያድርግልን፣ እነርሱንም በዱዓ አነርሳቸው፣ የሞቱትንም አላህ በጀነት ይሞሽራቸው ነው የሚለው እና ኢና ሊላሂ ወኢና ኢላሂ ራጅኦን። በመካነ ሰላም ከተማ የኑር መስጅድ ኢማምን ጨምሮ አራት ሙስሊሞች መገደላቸው ተገለጸ። በደቡብ ወሎ ዞን ቦረና ወረዳ መካነ ሰላም ከተማ ቀበሌ ሁለት የሚገኘው የከተማዋ ቀደምት የሆነውን መስጅድ የኑር ሐጅ ነስሩ መስጅድ ኢማም የሆኑትን ሸህ ጀማል ከማል፣ የመስጅዱ ጠበቃ ሸህ ኢማምን ጨምሮ እስካሁን አራት ምዕመናን በታጣቂዎች መገደላቸው ነው ከስፍራው የደረሰ መረጃ የሚያመላክተው። ላን ሩን ሚዲያ ከስፍራው በደረሰ መረጃ መሰረት ከተገደሉት ምዕመናን በተጨማሪ የቆሰሉ ቆስ ኃይሎች መኖራቸውም ተገልጿል። በዛሬ ዕለት ከኢሻ ሶላት በኋላ በመስጅዱ ዘልቀው የገቡ ታጣቂ ኃይሎች በፈጠሩት ተኩስ ነው ምእመናኖቹ መገደላቸው የተገለጸው። ታጣቂ ኃይሎች ወደ መስጅድ ሲገቡ አዛን ሲያሰሙ የነበሩትን የመስጅዱን ኢማም ሸህ ጀማል ከማልን አዛናቸውን ሳይጨርሱ በተኩሱ ርምታ እንደገደሏቸው ነው የተገለጸው። መካነ ሰላም መስጅድ ኑር ሐጅ ነስሩ አብዱልከሪም መስጅድ የአማራ ክልል መጅሊስና የሸህ ደባት ልጅ የሆኑትን መስጅድ ውስጥ የፋኖ ኃይል ኢሻ ሶላት ላይ ገብተው ኢማሙ ሸህ ጀማል አብዱሰመድን ጨምሮ አራት ሰዎችን ገለዋል። እስካሁን የተ የተገደሉት የሚከተሉት ናቸው፦ ሸህ ጀማል ከማል የመስጅዱ ኢማም፣ ሸህ ኢማም የመስጅዱ ኻዲም፣ ወጣት አብዱስ ሰመድ ና ወጣት ቃሲም ዳኘ ናቸው። ኢና ሊላሂ ወኢና ኢለይሂ ራጅዑን። ረባካችሁን ከመስጅዳችን ውጡ፣ እኛ ምን እናደርጋችሁ የገጠማችሁ መንግስት ነው እያሉ ማይኩን እንዳያዙ የጥይት ሩምታ ከፈቱባቸው፣ ድምጻቸው ጠፋ። አላማቸው ሲህ አደለ የነበረው። አላህ ይዘንላቸው። ከዚህ በፊት የሞጣ ሙስሊሞች፣ ከዛም የአንዋር መስጂድ፣ አሁን ደግሞ መካነ ሰላም። እስከ መቼ ሙስሊሞች ደም እየፈሰሰ

ዓቂዳ ያለው ተውሒድ ያለው ሰው የሚተገብር ጉዳይ አይደለም፣ ሽርክ ነው። ሽርክ ደግሞ ከባድ ወንጀል ነው። አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ አሉ። እሬቻም ከእንደዚህ አይነቶች ውስጥ አንዱ ነው። ብዙ ታሪካዊ አመጣጡን የሚያውቁ ሰዎች በግልጽ የሚያስቀምጡት ምሁራን የጉዳዩ ባለቤቶች ነን የሚሉ ሰዎች የእኛ የዋቅፈታ እምነት ተከታዮች ሃይማኖታዊ መገለጫ ነው ይላሉ። እኛ ግን ሙስሊሞች ነን፣ ዲናችን ዓቂዳ ነው፣ ተውሒድ ነው፣ እስላም ነው፣ ላኢላሃ ኢለላህ ነው። ከእንደዚህ አይነት ኮንፊውዥን፣ ግራ መጋባት፣ ምንድነው በምንድን ነው ዓቂዳ ሰሒሓ ንጹህ የሆነ ዓቂዳ

ሽርክ ላይ የሞተ ሰው አላህ አይምረውም። ከአላህ ውጪ ሌላን እያመለከ የሆነ ለአላህ ብቻ የተገባችን ነገርን በአንድ በሆነ አጋጣሚ እንኳን ለሌላ አካል ያደረገ እንደሆነ አላህ አይምረውም እስካልተውበት ድረስ ማለት ነው። ሙስሊም ሙእሚን ተውሂድ ያለው ሰው ቀንን አያመልክም። ማንን ነው የሚያመልከው? የቀኑ ጌታን አላህን ነው የሚያመልከው ድንጋይ አያመልክም። ፀሐይ ጨረቃን አያመልክም። ወንዝን አያመልክም። ዛፍን አያመልክም። አንድ አላህ ስብሓነ ወተዓላ ብቻ ነው የሚያመልከው። አንዳንድ ሙስሊም ዓቂዳውን በትክክል ካለመገንዘቡ የተነሳ ስደበላለቀበት እናያለን። አልሐምዱሊላህ በጣም ደህነኛውም በጣም ለውጥ አለኝ። ኡስታዚ ምን አጋጥሞ ሆነው? ምክንያቱም በጣም ብዙዎች በጣም ተጨነቁና እኛም ጋር እየደወሉ እየጻፉ ነው። አንተም ጋር እንግዲህ ሆስፒታል አካባቢ ግርግሩን አይተዋል ብዬ አስባለሁ። ምን ተፈጥሮ ነው? እንዴት ነው? አሁንስ ያለ የጤነት ሁኔታ ንገረን እስኪ። ያው በአጋጣሚ ዛሬ ሳምንት ትንሽ ኩላሊት ጠጠር ገጠመኝና ኩላሊት ጠጠር ኦፕሬሽን አድርጌ ነበር በሌዘር በጨረር ያው በማግስቱ ወጥቼ ነበር። ኢንፌክሽን ሆነብኝና፣ ሰኞ ቀን ወደ ሆስፒታል ተመለስኩ። ያው ኢንፌክሽኑ ትንሽ ጠንከር ያለ ነበር። እኔ ደግሞ የአንቲባዮቲክ አለርጂ ነኝ። አንቲባዮቲክ ስወስድ ደግሞ የበለጠ ጉዳቱ ይጨምራልና ያን ትሪት ለማድረግ ትንሽ ሐኪሞቹም እንትን ሆኑና የቻሉትን ጥረት አደረጉ። አልሐምዱሊላህ ዛሬ ግን ከሰሞኑ ከነበርኩበት የተሻለ ነገር የተሻለ ህክምና አግኝቼ በጥሩ ጤንነት ላይ ነው የምገኘው። ያው እንዳልከው ሰው በጣም ተጨንቋል። እኔም የአንድ መረጃው እዚህም ሆስፒታል ምና ያለው በጣም ከፍተኛ ቁጥር ያለ ሰው መምጣት የሰው መጨናነቅ ስላየሁ ነው ትናንት ፔጅ መልእክት እንዲተላለፍ ያደረግኩት። አሁን ባለው ሁኔታ እንግዲህ ለሁሉም በጤንነት የበተሻለ ደረጃ እና በጥሩ ሁኔታ ላይ ያለሁት በተለይ ዛሬ በጣም በጣም ጥሩ ለውጥ አለኝ ከነበርኩበት ካሳለፍኩት ሳምንት ውስጥ ዛሬ በጣም የተሻለው የጤንነት ሁኔታ ላይ ነው የምገኘው። በመሀል ያው ኢንፌክሽን ስለነበር ሐኪሞቹም ደግሞ ኢንፌክሽኑ እንዳይባባስ ማለት ከመጣሁበት ሆስፒታል ከገባሁበት የኢንፌክሽኑ ቁጥር በተደጋጋሚ ጨምሮ ስለነበረ ያለ ማስተካከል በጣም የተለያየ ነገር እየሞከሩ አንቲባዮቲኮን ልዩ ሁኔታ ነው ለመስጠት ጉዳቱንም ለመቀነስ እና ሱን ለመጠበቅ ከሰው እንዲኪሙ ከሰው ትንፋሽ መራክ ስለነበረብኝ ነው። አልሐምዱሊላ አላህ እንግዲህ የተሻለውን መርጦ ዛሬ በጥሩ ጤንነት እና በመልካም ሁኔታ ላይ እገኛለሁ። የተጨነቁትንም ወዳጆች ስለኔ ያሳሰባቸው ኢትዮጵያ ሁሉንም ወንድም እህቶችን እንግዲህ አመሰግናለሁ። በደረጋችሁ ጸሎታችሁ ደርሶኛል፣ መልካም ዱዓችሁ ለእኔ ደርሷል። አላህ ደግሞ ስነቱ ትልቅ የሆነ ጌታ ነው። እንግዲህ አትንካን አይባልም። የመጣውን ነገር ለመማሪያ፣ የመጣውን ነገር እንግዲህ ለብዙ ነገር መካሻ አላህ እንዲያደርግልን ነው የምንጠይቀው እንጂ። በጣም ደህና ሴፍሸ፣ በጣም ለውጣለኝ፣ በጣም በጥሩ ሁኔታ የዛሬ በተለይ አዎ፣ ድምፅን ስለሰማን በጣም ደስ ብሎናል። እኛም አላህ ጨርሶ ይማርህ። ዶክተሮቹ ግን ኡስታዝ የሰጡህ አጠቃላይ ስለ ጤንነት ያሉ ነገር በጣም ጥሩ ነው። አሁን ትናንት በነበረው የምርመራ ውጤት የእንትኑ የኢንፌክሽኑ መጠን ከነበረበት ቀንሷል፣ ጥሩ ሁኔታ ላይ ያለው ብለዋል። ዛሬ ደግሞ አሁን አሁን ከዚህ ሰዓት በኋላ ምርመራ አለ ያለበትን ስታተስ ለማወቅ ከዚያ በኋላ ይወስናሉ። እንግዲህ ኦልሞስት አሁን የወሰድኩ ስለሆነ መድኃኒቶቹ እንጂ በጥሩ ሁኔታ ላይ የሚያወቅ ክሊኒካል ያለሁበት ሁኔታ የሰውነት የሁኔታ ውስጤ ጋር ያለው ነገር በጣም የተሻለ ነው። በጣም ኢትዮጵያዊ ሆስፒታል በተለየ መልኩ በሚገርም ሁኔታ ዶክተሮቹም ከመጀመሪያው ሰርጀሪ ጀምሮ እስካሁን ድረስ በጣም በብዙ ርብርብ በጋራ በቲም ሆነው በሪ ሁኔታ ተከታትለውኛል። ነው እኛ ጉዳይ በጣም ክሪቲካል ስላነበር እሱን አቮይድ ለማድረግ ጉዳት ለመቀነስ በጥሩ ሁኔታ ነው ሕክምና ያገኘሁት በጥሩ ደረጃም ላይ ነው ያለሁት። አልሐምዱሊላ በጣም ደህና ነ በጣም ጥሩ ነኝ ያለሁት፣ አሁን እነሱም ያሉት ያን ነው። ዛሬ እንግዲህ ደግሞ ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ። ከነገ በኋላ ያሉት ቀናቶች የበለጫ የተሻሉ እንደሚሆን አምናለሁ። በአላ ፍቃድ ምናልባት ብንደነት አጋጣሚ የሰዎች ፍቅራቸውን ለማሳየት ለመጠየቅም ይመጣሉ ሌላ ደግሞ አሁን ባለበት ሁኔታ የማይታሰብ ነው እና ምናልባት በቀጣይ ቀናት ወደ ቤት የምትገባ ከሆነ እዛው ቢሆን የተሻለ ነው የሚል ምክር አላቸው ወዳጆች። በሱ ጉዳይ ላይ የምትለው ነገር ካለ አሁ አልሞስት እዚህም አሁን ባለ ሁኔታ ከሰው ርቄ ነው። የሚመጡት ሰዎች በዚህ መልኩ ተገድቧል። የመጣም ሰው በመስክና በርቀት ካልሆነ በስተቀር ሰው ጋር ንክኪም ቅርበትም የለኝም። በቀዳይ ቀናቶችም እንዳልከው መውጣቱም ካለ ያንን ነገር ሙሉ ለሙሉ እንዲስተካከልና። መፍትሄ እንዲያገኝ ያንኑ መከተል ስለሚፈልግ ሰዎች ከፍቅርም በላይ የሆነ መልእክት ገልጸውልኛል፣ ድዋቸው ደርሶኛል። ባሉበት ነው የሚያደርጉት ድዋ የበለጠም ሆኖ ውጤት ትላለሁ። ለውዴታቸው ዋላ እንግዲህ ውዴታቸውን እና የበለጠውን ውዴታ እንዲሰጥልኝ ለክብራቸውን። በተመሳ ሰላሙ አለይኩም ወረህመቱላሂ በረካቱ በአማራ ክልል መካነ ሰላም መስጊድ ኑር ላይ ፋኖ ሙስሊሞቹን መስጊድ ገብቶ ታላላቅ ዑለማዎችና መሻሄዎችንና እዚያ አካባቢ ያሉትን ሙስሊሞች ገሎ ሂዷል። እናም የተገደሉ ሰዎች ሸህ ጀማል ከማል፣ የመስጊዱ ኢማም ሸህ ኢማም የመስጊዱ ካዳሚ ወጣት አብዱሰመድን፣ ሌላኛው ወጣት ቃሲም ዳኘን እነዚህን ሰዎች በአሰቃቂ ሁኔታ ገለዋቸዋል። ፋኖ ማለት ነው። በአሰቃቂ ሁኔታ በገዛ መስጊዳቸው ውስጥ ገብቶ ፋኖ የጨፈጨፋቸውን ወንድሞቻችንን አላህ ሱብሓነ ወተዓላ ተሻሂዶች ይቁጠራቸው፣ አላህ ይዘንላቸው። ለቤተሰቦቻቸውንም መጥናናቱን እመኛለሁኝ። እንዲሁም ደግሞ የቆሰሉ ወንድሞቻችንን አላህ ስብሃነ ወተዓላ ያሽራቸው ማለት ወዳለው ለሙስሊሙ ማህበረሰብም መጥናናትን እመኛለሁ። ግን ስራውንና ሴራውን እወቁት ማለት ፈልጋለሁ። ስለዚህ መስጊድ ያገኟቸውን ሰዎችና አካባቢ ያሉትን ሙስሊሞች ነው በአጠቃላይ ተኩሰው የመቷቸው። እናም እነዚህ ሰዎች የሽብር ስራ እንደሚሰሩ ይታወቃሉ። በተደጋጋሚ ሙስሊሞችን እየገደሉ፣ የሙስሊሞችን ንብረት እየዘረፉ፣ ሙስሊሞችን እያገቱ፣ ሙስሊሞችን ያሰቃያሉ እና ይሄ ፋኖ የሚባለው አሸባሪ ቡድን አገር መራለሁ የሚለው እንግዲህ ሙስሊሞቹን በእንደዚህ አይነት መልኩ እየጨረሰና እየጨፈጨፈ ነው መስጊድ እየገባ ማለት ነው። ስለዚህ ይሄ ቡድን በደብተራና በቄስና በመምህራን በሙስሊም ጠሎች በዲያቆናት እየተመራ ለሙስሊሞች መልካም ያስባል ተብሎም እንደው የሚጃጃል ሙስሊም በጣም ነው የሚገርመኝ። በነ ፋንታሁን ዋቄ ሙስሊም ጠሎች ሙስሊም መገደል አለበት እያሉ በተደጋጋሚ የሚናገሩት እና እነሱ የሚመሩት ቡድን እኮ ነው፣ ይሄ ታጣቂ ቡድን ማለት ነው። ስለዚህ ይሄ ቡድን የእስላም መንግስት አይመራንም እያለ ጫካ የወጣ ቡድን እንደዚህ ባይጨፈጭፍ ነበር የሚገርመው ማለት ነው። ነገር ግን እኛ ሙተን ሸሂድ ሁነን እናቸንፋችኋለን። ለዛም ነው እያቸነፋችሁ ያላደላችሁት። እስቲ ምን አጠፉ? ሃይማኖታቸው ሙስሊም በመሆኑ ብቻ በሺ የሚቆጠሩ ሙስሊሞችን ገደላችሁ። በሺ የሚቆጠሩ ሙስሊሞችን አግታችሁ ንብረታቸውን ዘረፋችሁ ወረሳችሁ። በመቶ ሺ የሚቆጠሩ ሙስሊሞችን አፈናቀላችሁ ንብረታቸውን አቃጠላችሁ። በመቶዎች የሚቆጠሩ መስጊዶችንም አቃጥላችሁ ጨፈራችሁ፣ አነደዳችሁ። የሚቆጠሩ ሙስሊሞችን ሴቶችን ደፈራችሁ። ምንም ለውጥ አላመጣችሁ። ለምን? እኛ ሙስሊሞች ሙተን ሃይማኖታችንን እንጠብቀዋለን። ምክንያቱም እናንተ አሸባሪዎች አራት ኪሎ መጥታችሁ ሌሎቹን ሙስሊሞችንም ስገሉ አናይም። በደብተራና በሙስሊም ጠል ደብተራዎች እየተመራችሁ ሙስሊሞችን እየገደላችሁ የትም አደርሱም። እኛ እንደሆን ሸሂድ እየሆን ሃይማኖታችንን በደምና በአጥንታችን እንጠብቀዋለን። ዛሬም፣ ነገ። ስለዚህ የፋኖ አላማ ይሄ ነው። እነሱ ግን ምንድን ነው የሚሉት? ብልጽግና እኮ ነው ይህን ያደረገው መከላከያ ኃይል መስጊድ ውስጥ መሽጎ ነው ብለው ሊያጭበረብሩ ይሞክራሉ። እንደነዚህ አይነት አፈቀላጤ ተገዳዮች በላይ በጣም ጨካኝ ናቸው። ወንጀለኞችን ለመደበቅ ሴራቸው እንዳይጋለጥ እንዲያደርገው በሌላ ያመሃኛሉ። ኖ ፋኖ ነው የገደላቸው። ፋኖ ነው የገደላቸው በደብተራዎችና በዲያቆናቶች እየተመራ ያለ ፋኖ ነው የገደላቸው። ስለዚህ ሌላ አይደለም መከላከያ ኃይል የሚባል ነገር የለም። ገዳዩ ፋኖ ነው የገደለን። ይሄ እኛ የገደለን አካል እናቃለን። ስለዚህ እንዲህ ብላችሁ የምመጡ ሰዎች ከገዳዮች በላይ ጨካኝና አረመኔዎች እናንተ ናችሁ። ሰላም አሌይኩም ወረህመቱላ በረካቱ